ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይዛ። በዚህ ቻናል አማረኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮችን እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆን ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ኑት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የምንሰጥበት አማራጮች በኢሞ በቴሌግራም፣ በዋትሳፕ እንዲሁም በሌሎቹ እየሰጠ እንገኛለን ማለት ነው። እንግዲህ ይህንን ቪዲዮ እስከመጨረሻው ይዩት። ይህንን ቪዲዮ እስከመጨረሻው ካያችሁት በደንብ ማንበብ ትችላላችሁ ማለት ነው። በዛሬው ቪዲዮ ባለ አራት ሆሄያት ቃላትን ምስረታ የሚል ነው ይዤላችሁ የመጣው። ይህ ቃላት ደግሞ ከሰላሳ አራቱ ፊደላት ውስጥ የተመሰረተ ነው። ሰላሳ አራቱን ፊደላት እስከ ቤተሰቦቻቸው አንድ ባንድ ለይታችሁ ካወቃችሁት ይህንንም ማንበብ አይከብዳችሁም ማለት ነው። እንግዲህ ከመጀመሪያው እስከ መጨረሻው አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። አሁን በመጀመሪያ የማነብላችሁ ይህንን ነው። ተከታተሉ። መ ሰ ረ ተ መሰረተ ይላል። እዚጋ እንደምታዩት መ የመቤተሰብ የመጀመሪያው ናት። ሰ የሰቤተሰብ የመጀመሪያው ናት። ረ የረቤተሰብ የመጀመሪያው ናት። ተ የተቤተሰብ የመጀመሪያው ናት። እነዚህ ሁሎችም የመጀመሪያ የመጀመሪያ ድምጾች ናቸው። መሰረተ የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ መ ቸ ገ ር መቸገር ይላል። እዚ ጋ እንደምታዩት መ የመቤተሰብ የመጀመሪያው ናት። ቸ የቸቤተሰብ የመጀመሪያ ናት። ገ የገቤተሰብ የመጀመሪያው ናት። ር የረቤተሰብ የስድስተኛ ናት። ስለዚህ በአንድ ላይ መቸገር የሚል ቃልን መስርተውልናል ማለት ነው ቀጣይ ደግሞ መ ቀ በ ል መቀበል ይላል ማለት ነው እዚህ ጋ እንደምታዩት መ የመቤተሰብ የመጀመሪያዋናት ቀ የቀቤተሰብ የመጀመሪያዋናት በ የበቤተሰብ የመጀመሪያዋናት ል የለቤተሰብ የስድስተኛዋናት መቀበል የሚል ቃላትን መስርቶልናል ማለት ነው ቀጣይ ደግሞ ገ ን ዘ ብ ገንዘብ ይላል ማለት ነው። ገ የገ ቤተሰብ የመጀመሪያ ናት፣ ን የኔ ቤተሰብ የስድስተኛ ናት፣ ዘ የዘ ቤተሰብ የመጀመሪያ ናት፣ ብ የበ ቤተሰብ የስድስተኛ ናት። ስለዚህ ገንዘብ የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ ዝ ር ዝ ር ዝርዝር ይላል ማለት ነው። ዝ የዘ ቤተሰብ የስድስተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ዝ የዘ ቤተሰብ የስድስተኛዋ ናት። እር ር የረ ቤተሰብ የስድስተኛዋ ናት። እነዚህ ሁሉዎችም የስድስተኛ የስድስተኛ ድምጽ ያላቸው ናቸው። ስለዚህ ዝርዝር የሚል ቃላትን መስርተውልናል ማለት ነው። ቀጣይ ደግሞ ለ መ ኖ ር ለመኖር ይላል እዚጋ እንደምታዩት ለ የለቤተሰብ የመጀመሪያው ናት። መ የመቤተሰብ የመጀመሪያው ናት። ኖ የነቤተሰብ የሰባተኛው ናት። ር የረቤተሰብ የስድስተኛው ናት። ለመኖር ይላል ማለት ነው። ለመኖር ይላል ማለት ነው። ቀጣይ ደግሞ አ መ ረ ተ አመረተ ይላል ማለት ነው። አ የአቤተሰብ የመጀመሪያው ናት። መ የመቤተሰብ የመጀመሪያው ናት። ረ የረ ቤተሰብ የመጀመሪያው ናት። ተ የተቤተሰብ የመጀመሪያው ናት። እነዚህ ሁሎችም የመጀመሪያ የመጀመሪያ ድምጾች ናቸው። አመረታ የሚል ቃልን መስርተውልናል ማለት ነው። እንግዲህ እነዚህን ካየነ ደግሞ ወደ ቀጣይ ውስጥ እንሄድ። ቀጣይ ደግሞ እነዚህኞቹን እናያቸዋለን፣ እነዚህኞቹን እናያቸዋለን። ስለዚህ በ በ በጠበጠ ይላል ማለት ነው በ የበቤተሰብ የመጀመሪያዋ ናት ጠ የጠቤተሰብ የመጀመሪያዋ ናት በ የበቤተሰብ የመጀመሪያዋ ናት ጠ የጠቤተሰብ የመጀመሪያዋ ናት በጠበጠ ይላል ማለት ነው በጠበጠ ይላል ማለት ነው ቀጣይ ደግሞ መ ና መናገር ይላል መ የመጀመሪያ የመጀመሪያዋ ናት ና የነ ቤተሰብ የአራተኛ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛ ናት። መናገር ይላል ማለት ነው። መናገር ቀጣይ ደግሞ መ መ ረ ቅ መመረቅ ይላል ማለት ነው። መ የመቤተሰብ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ቅ የቀ ቤተሰብ የስድስተኛዋ ናት። መመረቅ ይላል ማለት ነው። መመረቅ የሚል ቃለን መስርቶልናል ማለት ነው። ቀጣይ ደግሞ ግ ን ዛ ቤ ግንዛቤ ይላል ማለት ነው። ግ የገ ቤተሰብ የስንተኛዋ ናት? የስድስተኛዋ ናት ማለት ነው። ን የነቤተሰብ የስንተኛዋ ናት? የስድስተኛዋ ዛ የዘቤተሰብ የስንተኛዋ ናት? የአራተኛዋ ቤ የበቤተሰብ ስንተኛ ናት? የአምስተኛው። ስለዚህ ግንዛቤ የሚል ቃላትን መሰርቶልናል ማለት ነው። ቀጣይ ደግሞ ደ ብ ዳ ቤ ደብዳቤ ይላል ማለት ነው። ደ የደቤተሰብ የመጀመሪያው ናት። ብ የበቤተሰብ የስድስተኛው ናት። ዳ የደቤተሰብ የአራተኛው ናት። ቤ የቤተሰብ የአምስተኛው ናት። ስለዚህ ደብዳቤ የሚል ቃላትን መሰርቶልናል ማለት ነው። ቀጣይ ደግሞ ለ ም ሳ ሌ ለምሳሌ ይላል። ለ የለቤተሰብ የመጀመሪያ የመጀመሪያው ናት። ም የመቤተሰብ ስድስተኛ ናት። ሳ የሰቤተሰብ ሰብ ያራተኛው ናት። ሌ የለቤተሰብ አምስተኛ የአምስተኛው ናት። ስለዚህ ለምሳሌ የሚል ቃልን መስርቶልናል ማለት ነው። ቀጣይ ደግሞ ሰ በ ሰ በ ሰበሰበ ይላል ማለት ነው። ሰበሰበ ሰ የሰ ቤተሰብ የመጀመሪያ የመጀመሪያው ናት በ የበ ቤተሰብ የመጀመሪያ የመጀመሪያው ናት ሰ የሰ ቤተሰብ የመጀመሪያው ናት በ የበቤተሰብ የመጀመሪያ የመጀመሪያው ናት። ስለዚህ ሁሎቹም የመጀመሪያ የመጀመሪያ ድምጾች ናቸው ማለት ነው። እንግዲህ ቀጣይ ደግሞ እነዚኞቹን እናያቸው እነዚኞቹን ደግሞ እናያቸዋለን አ ገ ና ኜ አገናኘ ይላል ማለት ነው። አ የአ ቤተሰብ የመጀመሪያው ናት። ገ የገ ቤተሰብ የመጀመሪያው ናት። ና የነ ቤተሰብ የአራተኛው ናት። ኘ የኘ ቤተሰብ የመጀመሪያው ናት። ስለዚህ አገናኘ የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ አ ሰራር አሰራር ይላል። አ የአ ቤተሰብ የመጀመሪያ የመጀመሪያው ናት ሰ የሰቤተ ሰብ የመጀመሪያው ናት። ራ የረቤተ ሰብ የአራተኛው ናት። ር የረቤተ ሰብ የስድስተኛው ናት። ስለዚህ አሰራሪ የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ መ ቀጠል መቀጠል ይላል ማለት ነው። መ የመቤተሰብ የመጀመሪያው አናት ቀ የቀቤተሰብ የመጀመሪያው ናት። ጠ የጠቤተሰብ የመጀመሪያው ናት። ል የለቤተሰብ የስድስተኛው ናት። በአንድ ላይ መቀጠል የሚል ቃልን መስርተው ልናል ማለት ነው። ቀጣይ ደግሞ ከ ፍ ተ ኛ ከፍተኛ ይላል ማለት ነው። ከ የከቤተሰብ የመጀመሪያው ናት። ፍ የከቤተሰብ የስድስተኛው ናት። ተ የተቤተሰብ የመጀመሪያው ናት። ኛ የኛ ቤተሰብ የአራተኛው ናት። ከፍተኛ ይላል ማለት ነው። ከፍተኛ ይላል ማለት ነው። ቀጣይ ደግሞ ደ ሳ ለ ኚ ደሳ ለኝ ይላል። ደ የደቤተሰብ የመጀመሪያው ናት። ሳ የሰቤተሰብ አራተኛው ናት። ለ የለቤተሰብ የመጀመሪያው ናት። ኚ የኝ ቤተሰብ የስድስተኛው ናት። ስለዚህ ደሳ ለኝ የሚል ቃል መስርቶልናል ማለት ነው። ቀጣይ ደግሞ ጀ ጀግኖች ይላል ማለት ነው። እዚህ ጋር እንደምታዩት ጀ የጀ ቤተሰብ የመጀመሪያው ናት። ግ የገ ቤተሰብ የስድስተኛው ናት። ኖ የነ ቤተሰብ የሰባተኛው ናት። ች የቸ ቤተሰብ የስድስተኛው ናት። ስለዚህ ጀግኖች የሚል ቃል መሰርተውልናል ማለት ነው። ቀጣይ ደግሞ በ ዘ በ ዘ በ ዘ በ ዘ ይላል። በ የበ ቤተሰብ የመጀመሪያው ናት። ዘ የዘ ቤተሰብ የመጀመሪያው ናት። በ የበ ቤተሰብ የመጀመሪያው ናት። ዘ የዘ ቤተሰብ የመጀመሪያው ናት። ስለዚህ በዘበዘ የሚል ቃል መሰረተውልና ማለት ነው። ቀጣይ ደግሞ እስኪ እነዚህኞቹ ነው እናያቸው አ ሰ ማራ አሰማራ ይላል። አ የአ ቤተሰብ የመጀመሪያው ናት። ሰ የሰ ቤተሰብ የመጀመሪያው ናት። ማ የመቤተሰብ የአራተኛው ናት። ራ የራ ቤተሰብ የአራተኛው ናት። ስለዚህ አሰማራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አ ሰ ቃ ቂ አሰቃቂ ይላል ማለት ነው። አ የአቤተሰብ የመጀመሪያው ናት። ሰ የሰቤተሰብ የመጀመሪያው ናት። ቃ የቀቤተሰብ የአራተኛው ናት። ቂ የቀቤተሰብ የሶስተኛው ናት። ስለዚህ አሰቃቂ የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ መ ለ የ ት መለየት ይላል። መ የመቤተሰብ መጀመሪያዋ ናት። ለ የለቤተሰብ መጀመሪያዋ ናት። የ የቤተሰብ መጀመሪያዋ ናት። ት የተቤተሰብ ስድስተኛዋ ናት። መለየት ይላል ማለት ነው። መለየት ይላል ማለት ነው። ቀጣይ ደግሞ ዝቅ ተኛ ዝቅተኛ ይላል። ዝ የዘቤተሰብ ስድስተኛዋ ናት። ጥ የቀቤተሰብ የስድስተኛዋ ናት። ተ የተቤተሰብ የመጀመሪያዋ ናት። ኛ የኛ ቤተሰብ የአራተኛዋ ናት። ስለዚህ ዝቅተኛ ይላል ማለት ነው። ቀጣይ ደግሞ ተ ቸገረ ተቸገረ ይላል ማለት ነው። ተ የተቤተሰብ የመጀመሪያዋ ናት። ቸ የቸ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያ ናት። ራ የረ ቤተሰብ የመጀመሪያ ናት። ሁሉችም የመጀመሪያ የመጀመሪያ ድምጾች ናቸው። ስለዚህ ተቸገረ የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ ተ ፈ ጥ ሮ ተፈጥሮ ይላል ማለት ነው። ተ የተቤተሰብ የመጀመሪያ ናት። ፈ የፈቤተሰብ የመጀመሪያ ናት። ጥ የጣቤተሰብ ሮ የረቤተሰብ የሰባተኛው ናት። ስለዚህ ተፈጥሮ የሚል ቃል መስረተውልናል ማለት ነው። ቀጤ ደግሞ መ ሰ ረ ት መሰረት ይላል ማለት ነው። መ የመቤተሰብ የመጀመሪያ ናት። ሰ የሰቤተሰብ የመጀመሪያ ናት። ረ የረቤተሰብ የመጀመሪያ ናት። ት የተቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ መሰረት የሚል ቃልን መስረተው ልናል ማለት ነው። እንግዲህ በዛሬው ቪዲዮአችን ባለ አራት ሆሄያት ቃላቶችን መስርተን አይተናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩ።